አያሳስብም። አለማበት አለማመን የእናንተ መብት ነው። ምንም ማድረግ አንችልም። እኔ ምንም ማድረግ አንችልም። ኮሜንት ላይ እኔ መጠየቅ የፈለግኩት ስለአሞረው እና መሲ ስለተሳደበች ነው እንጂ ራሳቸው መመለስ። ለምን ዜድም ትምጣ። ጥሩ ጥያቄ ነው። መጀመሪያ የወጣው የት ነው እኔ መጀመሪያ የወጣው እኛ ጋር አይደለም። ግን ማለት ነው እንትን ካለ ከወጣ ማለት ነው፣ ከወጣ ድምፅሽ ቀን እሺ፣ ከወጣ በኋላ ነው እንዲለጠፍ ያደረግ ነው። ለእሱ ደግሞ ይቅርታ እንጠይቃለን እያሉ ነው። ሳሪ እንጠይቃለች ይቅርታ። አሁን የቀረችው ዜድ ናት። ዜድ ካለሽ ማሄ ሌላ ነች ማ ማማ አዎ ዜድም እየላከች ነው ማይም እየላከች ነው ይታያል። መማርጌ አዎ፣ ያውልሽ እኔ ስሟ እዚህ ጋለ የሳሪ እህት ነኝ የሚለው አይደለ? ዜድ ምን አደረኩኝና ላኩላት። መጀመሪያ ያገኘሁት ባል የእሱ ፎቶ ተደርጎ ሚስት ደግሞ የእሷ ተደርጓል። ቀኑ የሚታይ ሆነ። ይኸውልሽ ቲውስዴ፣ በቲውስዴ አስራ ሁለት ሰዓት ከሀያ ሁለት ኤኤም ላይ ነው። ይኸውልሽ የሚታያችሁ ከሆነ አስራ ሁለት ኤኤም ቲውስዴ አስራ ሁለት ኤኤም ላይ ነው የላከችላት። ላኩኝና ለጥፊ። ይሄን ደግሞ መጀመሪያ ተለጥፎ ሳይ እውነት ነው የመሰለኝ። አማራው የሚባለው ፕሮፋይሉን አይተሸዋል። ምንም የሚታይ ነገር የለም፣ ውስጥም ስትገቢ ምንም ነገር የለም። ሲጀመረም ፍለጋ አልገባውኝም ነበር እንዲሁ ሳይ ቲክቶክ ላይ ተለጥፎ ሳገኘው ይሄው አይደለ እንደዛ ሙልጭ አድርጎ የሰደበን ለጥፊው ብዬ በማግስቱ ነው ሳሪ ቤት ተናገርኩኝና፣ ለጥፊ ብዬ አልኳት። ለዚህ መማር እልፍ ጊዜ ሌኒም ተረድተሽኝ ከሆነ እኔ ወላሂ ነው ምልሽ። ወላሂ ኢቨን አማራን መሆነ ይሄ ሰውዬውን ወይም እሷ ትንሿ ጋር አንድም አይነት ጠብ የለንም ትውውቅ የለንም ትንሿን የምናቃት ፎሎ አስደርጉ እየተባለ ፎሎ በማስደረግ ነው። ኢቨን ማን እንደሆነች በመልክ እንኳን ለይቻ አላቃትም ነበር። የዛለትም እርቅ ሲባል ደግሞ ሰው በከለር በዘር በእድሜ በምን ለይተን አይደለም የምናስታርቀው፣ ለማስታረቅ ነበር ነው ያልነው። ከዛ እሱ የተናግ ቀጥታ ያለው ሳሪን ያንቺን አከብርሻለሁ፣ ግን የማንም ቦዘኔ ተሰብስቦ ሲል እኔ ነኝ ያለሁት። ሰኒ ናት ያለችው፣ ማን ነው ቦዘኔ? ሰው ማስታረቅ ቦዘኔነት ነው ወይ? ያንም በሚል እንጂ በፍጹም በፍጹም አንድም ትውውቅ የለንም፣ ጠብ የለንም፣ ምንምም የለንም። በቃ እኔ ቆይ አንድ ጊዜ ይጥራልን ማለት ነው። ምክንያቱም እኔ እንደውም አልተሳደብኩም፣ ትንሿንም አልተሳደብኩም። መሲ በቤትሽ ተሰደበሽ ነው እንጂ ሙኒትም የዛን ጊዜ ስትናገር እኔም አልተናገርኩም። አንድ ነገር እንዲጠራ ምፈልግ ግን እዚህ ፔጅ ላይ ገብታችሁ ልጁ ይሄንን ባልና ሚስት ብሎ ስንት ሰዓት ፖሰተ ዜድ ስንት ሰዓት ፖሰተች፣ ይሄን ብቻ ይሁና አጥሩ በቃ ምክንያቱ ፎቶ ከኛ ከወጣ ማለት ነው ከይቅርታ ጋር በደንብ እኔ እንዳለመውጣት ግን እዚህ ጋር ይሄ ፔጅ ምን እንደሚለው ታው ምራር አማራ ሚኪ ልክ ይልሃለሁ። ቪዲዮውን ክፈትና ስንት ሰዓት ፖሰተ ስንት ቀን ሆነው። ዜድ ደግሞ ፕራይቬት አርጊ ብለናታል አርጋለች ግን መቼን የተፖሰተው በቃ ምክንያቱም ለሱ ለይቅርታው ይቅርታ ስንል ከሀቅ ከሆነ እኛ እኔ አላወጣሁም ፎቶን ጭራሽም አላወጣሁም። እንደውም የለውም፣ እንደውም ሙኒት ናት ፖስች። ፖስችማ ቆይ ቅረጪ ብላ የተቀረጠው አለቀ። በቃ ሌላ ነገር የለውም። ይኸው ዜድ እንትን በይ ክፈች የሚውትሽን። ይኸው ሚኪ እኔ በት በትህትና በጣም አሪፍ እሱን እንግዲህ ቼክ አድርጉ ከታች ያላችሁ ሰዎች፣ እሱን ነገር ያው መሳሪያ እያሳየቻችሁ ነው። ግልጽ ነው ወይ ማሄት ገር የምትዩ ነገር ካለ ሀሳብ አንስ፣ ከፈለገች እንሰጣታለን። ይሄው ኢላሪን ካፈለገ እዚህ ጋር ነው የተፈጠረው። ተሳሪ እሺ እንደሚያደርግ ማየት እንፈልጋለን። ማን እንደሆነ አሁን መጀመሪያ ነገሩን ለማስፋት ጸቡ እንዲካረር መሬት ላይ ያለ ሰው በሌለበት ሜዳ እሱ ነው ተብሎ የትንሹ አባል ሳይሆን ይሄን ሁሉ ችግር ሊፈጠር የቻለው ለምንድን ነው? ምን ማድረግ ተፈለገ? እንደዚህ እሱ ነገር የለኔ ከነ ማይጋ ሆነች። በደንብ ይሄን ነገር አጥርተሽ እሺ፣ ከወረዳችሁ በኋላ ምክንያቱም የፎቶ መነሻ ይኖራል። በቃ እኔ የሚያስቆጣኝ ይሄ ነው። በነገራችን ላይ ቢከስ ወንድማችን መጥቶ እንኳን በሆነ አጋጣሚ ቻንስ ኑሮት ኔትወርክ ኑሮት ቢናገር ማንም ሰው ለሱ መመለስ አይችልም። በቃ ፀጥ ብሎ ማዳመጥ ነው። ከዛ በኋላ በቃ ይቅርታ ከሆነ ይቅርታ። ግን በዚህ ደረጃ ፎቶ የአንዱን ከአንዱ አድርጎ በዚህ ደረጃ ለማጣላት ምን አስፈለገ? በጣም ይገርማል። ኖዋይስ ግን ማይ የምትይው ነገር ካለሽ ስለመጣሽ አሳብ ካለሽ ቅጥ ማይ አውሬ ከቻልሽ እኔም አስቆጥቶኝ ነበረ። እንደዚያ ነው ትሰማለሁ፣ ትሰሚያለሽ ማይ ኦኬ እንዴት ናችሁ? መማርኩላችሁ። ሰላም ብያለሁ። አይ ጥያቄው እንዳይደጋገም ኢሉ የጠየቀችው ጥያቄ ነው የኔም ጥያቄ። አንደኛ ጥያቄው ሳሪ ፎቶውን ዜድ ትፖስትላችኋለች የሚል ቃል ስለወጣች በነሱ በኩል የወጣን መሰለኝና፣ ሳሪ ለሳሪ ይሄ ነው የአማራው ፎቶ ብሎ የሰጣት ሰው ማን ነው? ሰው ማወቅ እንፈልጋለን። ምክንያቱም መሬት ላይ ያለ ልጅ ነው አማራው እንዳልሆነ ያውቃሉ። ለምን አማራውን አማራው ነው ብሎ መስጠት አስፈልጉ? እንደሚታወቁ እዚህ ሚዲያ ላይ ወንድሞቻችን በአንድም በሌላ በኩል የስብዕና ገደላ ይደረግባቸዋል። ያለ ስማቸው ስም ይሰጣቸዋል። ያልሆነ ነገር ታርጌት ተለጥፉ ይሰደባሉ። መሬት ላይ በአንድም በሌላ በኩል ደግሞ ሲሰው እናያለን እና ያ ውስጣችን ጥያቄ ፈጥሮብናል እና ይኔ ጥያቄ ይሄ ነው። ሁለተኛ ጥያቄው ሳሪ መሲ እንድትጠራ እንፈልጋለን። ትንሿ ቤት ላይ ስለ መሲ ጭራሽ አልተወራ። እኔ ልኝ ሙኒት እከሳለሁ የምትለው ለምንድን ነው? በመታወቅ ነው? እሷ ያው ታዋቂ ትልቅ ሰው ስለሆነች ነው ወይ? በኢማራት ህግ እኮ እኩል ነው ትንሿ የምትኖረው ዱባይ ነው ት የምትኖረው ዱባይ ነው፣ ህጉ እኩል ነው የሚፈርደው። ለምን ነው ከሳለ ብላ ምታስፈራረው ነው ያልኩት። እና ይሄን ባልኩት ነው አስታ መልስ የሰጠችው። መሲ ምስም አልተጠራ። ስለዚ ትጠራል ይፈልጋለ እፈልጋለሁ። ማማርጊ አሬ ንግድ ተጠየቁ እሺ አረክ ዜድ ትፖስታለች ያልኩበት ምክንያት እንደነገርኩሽ ይሄ ተፖስቶ ስለነበረ አሁን መጀመሪያ ሰዓት ማየት ነው ሰዓቱን አይታችሁ ታቹ ዜድ ትፖስትልሻለች ያልኩበት ምክንያት ጠፋ ጠፍቻለሁ አልሰማም አዎ ኦኬ ይሄ ይሄ ተፖስቶ ስለነበር ስለነበረ ነው እኔ ዜድ ትፖስት ልሻ ትፖስትላችኋለች ማነው ማነው ማነው ማነው ሲሉ የተናገርኩት፣ ያንን ደግሞ በውስጥ የላከችላት ለዜድ ሙኒት ናት። በቃ ይሄ ነው መልሱ። ሲቀጥል መሲ ብርጅስቶ ለምን ተሳደበች? ማንን ትንሿን? መሲ ብርጅስቶንን ጠይቃችሁ ተናገሩ። እሷን መታ ደግሞ እዛ ቦታ ላይ ይቅርታ እኔ አንቺን አይደለም የተሳደብኩ ብላለች። ካመጣችሁ መሲ ብርጅስቶን እናምጧት። ሲቀጥል ሳሪ ጎንደርን በሙሉ አሰድብሻል፣ አላሰዱ ትንሿን ጎርጎራ ሰድብ ያለው ብላ ካለች መሲ መታ ይቅርታ ትጠይቃት። ትንሿ ጎርጎራ ናት እንጂ ጎንደር አይደለችም። ጎንደር ሌላ ነው፣ አንድ ሰው ሌላ ነው። አመሰግናለሁ። መማር ይጨርሻሉ። መሲ ትጠራና መልስ ይሰጣጡ። እኔ መሲ እንትን አይደለም መሲ ራሷ ከፈለጋት አንድ መሲ ትምጣ፣ ወይስ መሲ ቅርታ ጠይቃለች ስላሉ መሲ በቃ ግን ትምጣ። የጎንደር ህዝብ፣ ህዝብሽ ነው በነገርሽ ላይ። የጎንደርን ህዝብ አሰደብሽ የሚል የለም። የራስሽ ህዝብ ነው ታሰደብሽ ነው ነው። ያንቺን ህዝብ ነው ህዝብሽ ነው። አማራነሽ ጎንደር እኔ ነው ብላችሁ ነበረ መሲ ቅርታ ደግሞ ወደ ጎንደር አላችሁ እኔ ጎንደሬ ነኝ፣ አላሰደብኩም፣ አለቀ። መሲን ከፈለጋችሁ ደግሞ ጥሯት። ከኔ ጋር ግን ለተፈጠረው ነገር በድጋሚ ይቅርታ ብያለሁ። ይቅርታ የምጠይቀው መማርዬ በጣም ስለምወዳችሁ ስለማከብራችሁ፣ ምድር ጨርሰናል። እኔም ጎንደሬ ነኝ። ትንሿ ጎን ጎራ ጎንደሬ ናት፣ እኔም ጎንደሬ ነኝ። በጣም ይቅርታ። ስለዚህ መሲን ጥሩ ኦኬ ሳርዬ፣ እናመሰግናለን። እኛ የፈለግ ነው አማራውን ማራልና ነው በሱ ሁላችን የሆን ነበረ። እኔ አማራ ነኝ። እሺ ቤተሰብ፣ ከዚህ በኋላ ስትመጡ እኔ አማራ ነኝ ጎንደሬም፣ ጎጃሜም፣ ወሎዬም ሸዋዬም ነኝ። እሺ እንጂ በጎጥ የተከፋፈለ የለኝም። በድጋሚ ዝቤት ልናገር ሦስት ሺህ ሦስት መቶ ሰው እኔ ጎጥ የለኝም። እኔ አማራ ነኝ። አማራ ከተሰደብኩም እንደ አማራ ካሰደብኩም እንደ አማራ ነው። ለአማራ ደግሞ እኔ ክብር ነኝ። አማራን አቃለሁ። ስለዚህ እኔ አንድ አማራ ነኝ። ከይቅርታ ጋር አመሰግናለሁ። ጨርሻለሁ። ወሬ ሲበዛ ብዙ እንትን እንዳይል አይ ቲንክ ትንሿ የምትይውን ነገር በይ እስኪ አንቺ ሽዋ ሚትሽናሽና ያለሽን ቅሬታሽን ተከፍተሽም ከሆነ የተሰማሽን ስሜሽን አውሪና ጨርሺ። ሚኪና መማር በስርዓት አክብረውሽ ነው ቀጠሮ ሰዓት፣ ቀን ይዘውልሽ የመጡት ላንች ብለው ማለት ነው። ገባሽ አደለ ሙኒት እና ነሳሪ ደግሞ አክብረው መጥተዋል። ስለዚህ ቅሬታሽን ግለጭ፣ ተከፍተሽም ከሆነ ያስከፉሽም ነገር አንዳችሁ ለምን ከይቅርታ ጋር እኔ ምን ያህል እንደተሰማኝ እንድታውቁ የምፈልገው እኔ ቤት ሱፐርቫይዘር ሆና የምትሰራ ልጅ አለች። እሺ፣ በጣም የምትወድ ስም አልጠቅስም። የምትወዱት የምታከብሩት ጀግና ከአሞራው ጋር አብሮ የነበረ። አሁን አሞራው ስልክ የለውም። ስልክ ያለው የእሷ አባት ነው። እነሱ ከነበሩበት ቦታ እሱ ሌላ ቦታ ከሄደ ሳምንት እንኳን አይሞላውም። በአጋጣሚ ሆኖ ኢቨን እያስፈለግኩት ነው። እኔ እሱ ቢሰማም ባይሰማም ቢያቅም ባያቅም ይሄን ነገር ምን ያህል እየጣርኩኝ እንደሆነ እወቁት። እሱስ ላይሰማም ይችላል። ይሄን ነገር ግን ስከማ ከማ ከማ ማሞሮ፣ አንቺ መልዕክትሽን አስተላልፊ እንጂ ሙኒት እያሞረው ማግኘት ይቻላል። ይሄን ነው የምፈልገው። ይሄን ደግሞ ለኔ እንደውለታ ነው የምቆጥረው። አሁንም ደግሜ እልፍ ጊዜ ይቅርታ ጠይቃለሁ። እኔ እናቷ መሆን ሰው ነኝ። ለሷ ቤቷ ስታሰድበኝ ባትነካኝ አልነካትም በፍጹም ገብቶ እሱም ባይናገር አልናገርም እና አሁንም ደግሜ ደግሜ ህዝቡንም እናንተም እዚህ ጋር አክብራችሁንና ስህተት ነው ብላችሁ የተቀመጣችሁትንም ሁሉንም ይቅርታ ጠይቃለሁ። ነገር ግን እሷንና እሱን አይጠቅስም። አሁን ሌላውን ግን አሁንም እልፍ ጊዜ ይቅርታ በቃ ከይቅርታ በላይ ሌላ ምንም ነገር ያለ አይመስለኝ። የሚያሉት በሚስ አንደርስታንድ ወንድማችንን ተናግራችሁ ነበር ይቅርታ ከጠየቃችሁ ለይቅርታው እናመሰግናለን። ትንሿ ግን አሁንም እንነግርሽ ነገር ጥሪያለች። ነገር ካለ የተደበቀ እውነት ካለ እሱን ነገር ተናገሪ። እድሉ ያንች ነው። አሁን ካልሆነ ግን እዚህ በኋላ ሁለተኛ ምንም አይነት ነገር የሚፈጠር ሰለም አንፈልግ። ፎቶ የሚዘቀዝቁ የሚሉ ሰዎች እንግዲህ ምን ማስቆም አይቻልም። ፈጣሪ ያቸው ከዛ ውጭ ንሰለ እውነታ ነገር ግን ከዚህ በላይ መነጋገር ብዙ አወራ መሰለኝ። በቃ ወንድማቸውን ይቅርታ ጠይቀዋል። ምናልባት ወንድማችን አማራው ደግሞ ቢኖር ሞር አሪፍ ነበረ፣ ደስ ይለን ነበር። እኛ ሁሉም ሰው ባንዴ ታርቆል እንገላገል ነበር። ግን እሱ የለም። አንቺ ከመጣች ደግሞ የፎቶ ጉዳይ በዚህ በዚህ ነው ያሉች ነው የተደበቀ ነገር ካለ ፎቶ ከየት እንደተገኘ ፔጁን አንቺም እንግዲህ በደንብ ተከታትለሽ ማን እንደፖስቶ ከመጀመሪያው ይህን ነገር አጣርታችሁ ድረሱበትኝ። ለምን በዚህ ደረጃ ሰው ማጣላት እንደፈለጉን ያላቅ ነው። እና እኔ ስለምወዳችሁ ሁለታችሁንም የተገኘሁት እንጂ መገኘት አስፈልገኝ ከዛ ውጭ ምንም ሌላ ምክንያት ስለሌለኝ ማለት ነው። እና ዝሮ ዝሮ መሬት ላይ ያለውን ስቃያችንንም ታውቃላችሁ። በዚህ ደረጃ እንደው ይህን ያል ይዞ መቀመጥም ጥሩ አይደለም ለእኛ እውነት ለመናገር ግን አዳኝ ነው ወደ አይነት ሚስአንደርስታንድ ካለ በንግግር መፍታት ስለምንችል ብቻ ነው የተቀመጥነው እንጂ ብዙ አጀንዳ እንዳለብን አሁን እንዳማራ ሞታችንም ሳይታወቅ እያለቀ ያለ ህዝቦች ነው። ይሄን ነው የምለው። ሌላ ምንም አለ? አዎ ኤኒዌይስ፣ ታንኪዩ ሚኪ። በጣም አሪፍ ሀሳብ ነው የተናገርከው። እኔ በእውነት ትልቅነታችሁን ያየሁት ይቅርታ መጠየቃችሁ ኒት ሳሪዬም፣ በጣም ነው የማከብራችሁ። አሁንም አከብራችኋለሁ። ስህተት መሳሳት ያለ ነው። ማንም ሰው ይሳሳታል። ይቅርታ ግን ትልቅነት ነው። ትልቅነት ነው የምር ማለት ነው። ጥያቄውም ተገቢ ነበር። እህቶቻችንም ያቀረቡት ትንሿም፣ ሌኒም ማሂም ያቀረቡት ነገር ትክክል ነው። ሁላችንም ያመንበት ነገር ስለሆነ ነው እዚህ ለእርቅ የተቀመጥ ነው ጥያቄውን ደግሞ በአግባቡ ስለመለሳችሁ ስላከበራችሁን ይቅርታም ስለጠየቃችሁ በጣም ነው የምናከብራችሁ የምንወዳችሁ። ከይቅርታ በላይ ምንም ነገር የለም። እንግዲህ ከዚህ በላይ ሶስቴ፣ አራቴ ነው እኔ ላይባቸውም ስገባ ይቅርታ እየጠየቁ ነበረ። በተለያየ ጊዜ ይቅርታ ጠይቀዋል። ሙኒትም፣ ሳሪ ለተፈጠረው ነገር፣ ትንሽ ወደ አንቺ ልመጣ ነው። አንቺ ደግሞ መጀመሪያም የጠሩሽ ለማስታረቅ ነው። ትንሿዬ፣ አንቺን ለማስታረቅ ነው። ስለሚወዱሽ ስለሚያከብሩሽ ነው የጠሩሽ። በሰዓቱ ግን በመሃል እንግዲህ ይህ ነገር ተፈጥሯል። አይፈጠር አይባልም። አንዳንዴ ደግሞ ለመልካም ሊሆን ይችላል እንደዚህ አይነት ነገሮች የሚፈጠሩት። ስለዚህ አንቺ አስተዊ አስተዊና ሁላችሁም እህቶቻችን ናችሁ። ታርቃችሁ አምረንም ብትጠሪው ደስ ይለናል። ተስማምታችሁ ወዳጅ እንድትሆኑ ነው። ጎጠኝነት የጥፋ ጎጠኝነት፣ ምንም አይጠቅም፣ ለማንም አይጠቅም፣ በጣም ምንም ለማንም አይጠቅም። ስለዚህ ሁላችሁም በአንድነት። ለምን እሱ ተነካ ነው ያላችሁ፣ ትክክል ነው፣ የምር ማለት ነው። አንደኛ የሚመለከተውም እዚህ ቦታ ላይ፣ ሁለተኛ ደግሞ እሱ ለዓላማው የቆመ ሰው ነው፣ ለዓላማው የቆመ ወንድማችን ነው፣ የምናከብረው፣ የምንወደው። ለእሱ ይቅርታ ይቅርታ ተብሏል ከበቂ በላይ ማለት ነው። ስለዚህ እናመሰግናለን። ትንሿ አስተውይንና አንቺ ምትይ ነገር፣ ቅር ያለሽ ነገር ካለ የአቶችሽነ ማይፈታ ነገር የለም። ተናገሪ ባለቤትሽንም። እሺ ማርያም ማለት እሱ እሱን እሱን ውስጥ መሰደብ አለበት። ኖ ኖ ኖ፣ ማን ኖ ኖ ኖ፣ እኛ ይሰደባላል እሱ እኮ የተጋጫችሁ ተጋጫችሁ ተጋጭታችኋል ከተጣላችሁ በኋላ በአንቺም ሳይድ የተሳደበ ሰው አለ፣ በነ ሳሪም ሳይድ የተሳደበ ሰው አለ። እሱን ነው ያልንሽ እንጂ ነው እሱም ወንድማችን ነው፣ እንዲሰደብ አንፈልግም። ሳሪም ሙኒትም እንድትሰደብ አንፈልግም። ለምን እንደምትሰደቡት? መሰደብ የለባቸው እሱን እኮ ለማጥፋት አይደል እንዴ? ይቅርታን ብለን ዛሬ ለማስታረቅ ያሰብ ነው። እሱ ስድብ እኮ እንዲቆም ነው። ከተጣላችሁ በኋላ እኮ ድንጋይ መወራወር ያለ ነው፣ በሁለቱም ወገን ያለ ነው። ከተጣላሽ በኋላ ተጣልተሻል፣ በቃ ልትሰዳደቢ ምናምን ትችያለሽ፣ ግን እንዲሰደብ ስድቡ እንዲቆም ስለፈለግን ነው ዛሬ እንድትታረቁ የፈለግን። ዋናው እሱ ነው፣ በቃ እየተሰዳደባችሁ እየተጣላችሁ ለምን? አንዳንዴ ሳሪ እንኳን ባትፈልግ ሰው ገብቶ ልሳደብ ይችላል። አንቺ ባትፈልጊ ሳሪ ማሰደብ መጥቶ ሰው ሳሪ እንዲያለች ሊልሽ ይችላል። ገባሽ? ስለዚህ ሳትፈልጊ እንኳን ሊያሰዳድቡሽ ይችላሉ። እዚህ ሚዲያ ላይ ግን ከታረቃችሁ ግን አትሰዳደቡም፣ ይቆማል ይሄ ነገር። ስለዚህ ታረቁ፣ በእግዚአብሔር ስም ለምንጠይቃችሁ ታረቁ። በቃ የምትወዱን የምታከብሩን ከሆነ ሰላም ፍጠሩ ባለቤት፣ ታረቁ በቃ ያለፈው አለፈ አለቀ። በቃ በይቅርታ ደግሞ ሁሉም ነገር ይመለሳል። ሌላ እዚህ የምጨምረው መማር ምን መሰለሽ፣ አሁን መጀመሪያ ላይ ነገሩ እንደዛ ሲፈጠር በቃ በማስተዋል ቢሄድ እዚህ ደረጃም አይደርስ ማለት። አንዳንዴ ትግስታችንን የሚፈታተን ነገር ይገጥመናል። በተለይ ቤት ስንከፍት ሰው ስናስተናግድ ምናም ስሜታዊ ነገር የሚያደርግ ይኖርና በተቻለ መጠን ግን ሰውም ስታስገቡ፣ ሰውም ስታስወጡ ሰዎቹ ሞራልን በጠበቀ መልኩ እንዲሆን ማድረግ ምሳሌ፣ አሁን ትንሿ ካልተጣላሽማ ምናምን ብላ ስታስወርዳ ሳሪ ቀር ብሏታል። ያ ነገር እንደተሰማት እኔ ነግራኛለች። ግን አንዳንዴ ደግሞ ምናልባት ሰው ያለበትን ፔናና አቅም ውስጥ ላይ

መባስ ተገንቶ ይቅርታው መስማትም ጥሩ ስለሆነ ማለት ነው። እና ይቅርታ እንዳለ ሆኖ ነገሩ ከመፈጠሩ በፊት ደግሞ ጥንቃቄ መደረግ አለበት። ስሜታዊ ባንሆን። ሌላ ደግሞ ሁለት ሰው ከተጣላ እኔና ሳሪ ከተጣላ እኔን የሚያቀይ ሰው ሳሪ ፎቶ መዘቅዘቅ እና መለጠፉ ምንድን ነው የሚጠቅመው ነገር? ማስታረቁ አይቻልም ወይ? በጣም እኮ የሚያስጠላ ባህል እኮ ነው። ራሱ ሚዲያው እናቀዋለን፣ አንዴ ያዛችሁት ነገር እንደማትለቁ እናቃለን። አጨብጫቢም አይጠፋም። ግን ማስታረቁና ነገሩ እንዳይለጠጥ ማድረጉ እኔ በፈጣሪም ጥሩ ነው ብዬ ነው ማስበው በጣም ነገሩ ተወጠረ እና አማራ ወንድማችን ከቻልክ ብትመጣ ደስ ይለናል። ትንሿ ስልክ እሱ ከሆነ እየደወለልሽ ያለው ብትመጣ አንድ ሀሳብ ነገሩን ከመዝጋታችን በፊት በዩ ካልሆነ ግን እኔ ጥንቃቄ ለሚመጣውም ሁለተኛ በእንደዚ አይነት ጉዳይ መቀመጥም ጥሩ ባህል አይደለም። ለኛ ብዙ ስራ አለብን። ብዙ ብዙ ማህበረሰቡ በብዙ ነገር ተቸግረዋለ። ማህበረሰብ አለን እና በዚህ ነገር እንድንቀመጥ አትጋብዙም። ከተጣላችሁ ዝም አንልም፣ እንመጣለን፣ እናስታርቃችሁ ወይ ደግሞ ጥፋተኛ ሁሉ ግን ዋናው ዓላማ የዛሬው ወንድማችንን ይቅርታ ማስጠየቅ ቀላል አይደለም። እነሱም ደግሞ ይቅርታ ልንጠይቅ ነው ቤት አመቻችሁልን ብለው ገና ሳንጠይቃቸው መጀመሪያ ያሉትን እነሱ ናቸው እና ትንሿ ስልኩን ሲጨረሽ ተመለሽ፣ እና ሁሉም ነገር ያለው አንቺ ጋር ስለሆነ ይህን ነገር ፎቶ ከየት እንደተገኘ በማንቤት እንደተፖሰተ መጀመሪያ ከየት እንዳገኙት ለምን እንደዛ ባልና ሚስት ብለው እንደፖሰቱ ለምን እንደሆነ አላቅም። ምክንያቱም ወንድማችን ራሱ መከላከል አይችልም መሬት ላይ ያለች ስለሆነ ማንም ቢሰርቡ ግን እንደዚህ ጥሩ አይደለም፣ እውነት ለመናገር እና ይሄኛውም ወንድማችን ነው ያም ወንድማችን ነው። ይቅርታ ተጠይቋን አማራው ብትመጣና ሀሳብ ግን ተናግረህ ነገሩ ቢያልቅ መልካም ነው። ከዛ ውጭ ምን የምንለው ነገር ያለ አይመስለኝ። ምህ እናመሰግናለን። መማርዬ አመሰግናለሁ። እህት አለም ቤትሽን አክብረሽን እኛን ሳትንቂነት አክብረሽ ቤትሽን ከፍተሽ እኛ በአሞረው ትንሽ ስለተከፋን እነሳሪ መተው ይቅርታ ስለጠየቁ እኔ እንደ ራሴ እንደ ኤሌኒ የተሰማኝ ስሜት ነው። ማረው በጣም ነው የምናመሰግነው፣ መማርዬ፣ ሚኪዬ፣ ሙኒት ምንለት ተመጣ ብዬ ሚመጣ ማለት እንትን አለ። ና ና ሰላም ፈጣር በቃ ወንድማችን አንተም። ሰላም ፍጠር። ሰላምን የመሰለ ነገር የአእምሮ ሰላም የለ። በየጊዜው አሁን የተጣላ ሰው እኔ እንደ ራሴ ማለት ነው ተጣለው ከእንትና ጋር በ ባየሁት ቁጥር መበሳጨት፣ ባየሁት ቁጥር ሌላ ነገር ከምታስብ ሰላምም በቃ ለአይምሮህም ሰላም ነው የሚሆነው። ስለዚህ ሰላም ፍጠር። ትንሿንም በመሀል አናጨናንቃት። እሺ መማሪ ላውራ ሁርታ እንደ በመጀመሪያ በጣም ይቅርታ፣ በጣም በጣም በጣም ይቅርታ። በተሳሳተ ፎቶ እሱ ነው ብዬ ስለፖሰትኩኝ በጣም ይቅርታ። መማሪያም እኔ ስተት የመጀመሪያም ነው የመጨረሻው የሚሆነው እኔ በጣም ነው የሚገርመኝ ሰው በሰው ተጠላልፈው እንደት ነገር ውስጥ እንደሚገቡ ዞሮ ዞሮ እንረዳሻለን ምንም እውነታ ቢኖርም አትናገሪም ምንም ነገርም የሚላም በቃ በዚሁ ይቅርታ ተባባሉ ሳሪ ከዚህ በኋላ እንደ እውነት ለመናገር አንደኛ ቅርብ ናችሁ የምትኖሩበትም አካባቢ እንደ ትልቅ እህት ተረዷት ትንሿን ማንም ሰው አታክ እንዳያደርግ ብነታችን ስለሆነች ሳሪ አምሲሪስ እና በቃ የእህትነት እና የናትነት ባህሪያችሁን በህታችን ላይ እኔ ይሄን ነው የምፈልገው አንደኛ ልጅቱ እንደዚህ አይነት ነገር ማይሳካላትም እና ሰዎች በዳር በምናምን ጠላልፈው እንዳይነግስ ያደረጓት በጣም እንትን ላለን ችግር የለም እኛ ችግር የለም ማመን ያለበት እንደ አማራ እንደ አማራ ነው ከዛ ውጭ ግን ለማንም እኔ መስሚያ የጥጥ ነው ወንድሜ ታቀኛለህ ሰውን አከብራለሁ ሰውን እወዳለሁ ከዛ ውጭ ግን ጎጠኛ ነኝ አክሰብት አላደርግም ስለዚህ እንደ አማራ አማራ ነን ልንሳሳት እንችላለን ልናጠፋ እንችላለን እንታረቃለን እንጋጫለን አንድ ላይ ነን ከዛ ውጭ ግን እኔ ሳይደርሱብኝ አልደርስም አመሰግናለሁ እሷን ይቅርታ ጠይቀ ሁሉንም ሁሉንም ሰው የተባለ ሰው በሙሉ ይቅርታ ጠይቀያለሁ። ከዛ ውጭ ምን ማድረግ አልችልም። ለዛም ጊዜ በደንብ ተናግሮታል። እህታችሁ ናት፣ እንደትዋት ሙኒትም ይቅርታ ተባባሉ። በቃ ከትንሿ ጋር እኛ ደስ እንዲለን ይቅር ተባባሉ። ሰላም ፍጠሩልን። ሞኔት እኔም ያው ባያገባኝም ግን እንደ እንደ እህት ማለት የሚሰማኝን ስሜት ነው። ያው ሳሪ ሞኔት ማለት ትንሽ ናት፣ ልትሳሳት ትችላለች። እንዴት ነው? ብዙ ጊዜ ስለሚዲያው ላታውቅ ትችላለች፣ አነጋገር ላታውቅ ትችላለች። አይደለም እና ብትረዷት እና ቂምባት ባትይዙባት ልጆችም የሆነ አንድ ሰው መቶ በጻፈው ያንን አንብባ ወይንም ባትከፋ ባታዝኑባት ደስ ይለኛል። እኔ አረ አይሆንም እኔ እንደሆነ አይደለም እንዴ ያታችሁ ሐሳብ ነው። አትያዙባት፣ አትቀየሟት፣ እህታችሁ ናት። እንደዛ ብትረዳት ደስ ይለኛል። ሙኔት እስኪ ለትንሿ ከልብ ይቅርታ አድርጌላታለሁ። በእነና ሰሚንስ ኪስ ሲስተም አሁን ይወለ ሚኪ አንደርስታንድ ያደረኩት ነገር ስላለው ከፎቶ አለጣጣፍ አንጻር ሁም ብሎ የሆነ ሰው፣ ያው የኔንም ግልፍተኛነት የሚያውቅ ሰው ያደረገው ነገር አለ። ስለዚህ ጠላትን ለማናደድ ስል ትንሿ፣ እኔ ይቅር ብዬሽ አለው። ተባረክ። ይቅር እንደምትይኝ ሲጀምር ካንቺ ጋር የተጣላውም ከጓደኛሽ ጋር ነው የተጣላው። እሱም ደግሞ በቦታው ስለነበርሽ ቀድሞ የተናገረው እሱ ነው እንጂ እኔ አይደለሁም። በደንብ አድርግሽ ታውቂኛለሽ። እኔ ካለኩኝ አልነካም፣ ግን አሁን ሊያነካካን የፈለገው እንዲያፈር ስለምፈልግ አንቺንም ይቅርታ አድርግልኝ ባለቤትሽም ይቅርታ ያድርግልኝ። እኔም ይቅር ብያችኋለሁ። ያንን ሰው ግን እኛ ተባብረን አውቀን ደግሞ ማሳፈርም መቅጣትም አለብን። እንግዲህ እሱን ለሌለን የቤት ስራ ሰጥተናል። አጣርታ ማን እንደሆነ የዛ ፎቶ መጀመሪያ የፖስተውን ሰው እሷን ታሳውቀው። በጣም ነው የማመሰግነው። እኔ በጣም ደስ ብሎኛል። ሙኒክ በጣም ነው ደስ ያለኝ። ትንሿ እስኪ አንቺም ደግሞ ይቅርታ በሉ ብለሽ የሆነ ነገር ይቅርታ፣ ድምጽሽን እንስማና ተናገሪ። ትንሿ ባይሆን ይሄን ደግሞ እዚሽ እኔ ነኝ ይቅር ማለት ያለብኝ። አመሰግናለሁ፣ ለሁለታችንም ይቅርታ ስላደረግሽልኝ እና ተባረጊ። ዞረን ዞረን አንድ ነን። ሲጀመር አንቺ ነሽ ለኛ ምትልኩ እኛ ነን ላንቺ ምንደርሰው ሌላ ሁሉ ነው። አሁን እዚህ ጋ አንደርስታንድ ማድረግ ያለብሽ በሰዓቱ እንደ እናት እንደ እህት እንደ አክስት ነው የምንቆጣሽ። የጠራ ነው። ይሄንን ድራማ የፈጠረውን ሰው ነው አግኝቶ መቀጣት ያለበት ማፈር ያለበት አወዛግቧል። አንድ ሳምንትም ሆነ ሳምንት ምንም ሪዛልት የሌለው የአፍ አፍ ንግግር ነው ፍር አልመጣም። ይሄ ግን ደም የሚያፋስስ ያፋስስ ድንግና ነው። ትንሹ ሳሪ ታኑ እለኔ በጣም በጣም እኔ ከማከብሽ ፍሬ እንዳከብሽ አትሊስት የትንሹ አንቲ ኢንፋሽኑሽ አውርተሽ ነገሩ ትንሽ እንኳን ፈረን ይስላሽ ቲንክ ዩ ኢንሲስ በጣም ይሄን ነው ማለት ነው። ተባረክ። ሁለተኛ ግን በእንደዛ አይነት ነገር እንድንቀመጥ እንዳትጋብዙ። ዝም ብላ ነው ማመሰግነው ማርያምን። እቺ በጣም ነው እና ሁላችሁንም ስላ ሰላም ስለፈጠራችሁ፣ ይቅርታ ስለጠየቃችሁ፣ ሁሌም ከፍ ከፍ ያላችሁናችሁ ሁላችሁንም እህቶቼ በጣም ነው የማመሰግነው። በጣም ደስ ብሎኛል። ትልቅነታችሁ ነው ያየሁት በእውነት በጣም ክበሩልኝ። እኔ እንጃ ወርድ የለኝም። ሌኒን ቴንኪ ዩ ሶ ማች ሙኒትዬ፣ ሳርዬ፣ ትንሿ በጣም ነው የምናመሰግነው። በቃ ይቅር ተባብላችኋል። ከዚህ በኋላ አንድ ነገር ጸብ ምናምን እንዳናይ፣ ማንም ምንም ለጥፎ እንዳያወራ ከዚህ በኋላ እህትና ወንድም ናቸው፣ እህትና እህት ናቸው። ተከባብረን ተዋደን እንቀጥላለን። ጠላት ይፈር። በጣም ነው ደስ ያለኝ። የመጨረሻው ነገር መማር ምንድን አሁን ሲወጡ ሲታረቁ የማይፈልጉ ሰዎች ፖስቶ ሊለጥፉ ይችላሉ። በሁለቱም ወገን ኃላፊነቱን የምትወስዱት ለኔና እነሳርዬ አስጠፉልን። የፖስተ ሰው ካለ የሁላችሁንም በየ የምታውቁት እሺ። ከዚህ በኋላ ፒስነን ሶል ከታይ ትታየኛለህ ወንድማችን፣ እንግዲህ ለጊዜውም ቢሆን እዚህ ያሉትን አስማምተናቸውን አማራ ወንድማችን አልመጣም፣ ይቅርታ ጠይቀዋን። በቃ ፒስ ተፈጥሯል። ፒስ ፒስ፣ ከዚህ በኋላ ምንም ነገር የለም። ስላከበራችሁን እግዚአብሔር ያክብርልን። የሽማግሌ ወግ ነው መማር መርቅ ይሆል መራቅማ ፈልጓለሪከር ደረት ና እስከዛሬ ፎቶ ስትለጥፉ ለነበራችሁ እስኪ የኔና የሳሪም የትንሿን ፎቶ አድርጋችሁ ደግሞ ለጥፉ።